ስልኝ እንዴ ሰነበታችሁልኝ? ውድ የተከበራችሁ የቀድሞ የሚዲያ ዳሰሳ ነባር ታዳሚዎቼና የአሁኑ ካነበብኩት መርሃ ግብሬ ተከታታይ እንግዶቼ ይህ ቢቢሲ ቮይስ ፎር ዲ ቮይስለስ ቻናል የተሰኘውና መሠረቱን በአሜሪካ ሀገር ዋሽንግተን ስቴት ያደረገ የመገናኛ ብዙኃን አውታር ሲሆን ከቲቢኤስ ማለትም ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር በሳምንት አንድ ጊዜ ቅዳሜ የምሽቱ የሁለት ሰዓት ዜናን ተከትሎ በየሳተላይት የአየር ሞገድ ለተከበራችሁ ነባርም አዳዲስም አድማጭ ተመልካቾቼ የሚደርስ ካነበብኩት የተሰኘ መርሃ ግብር ነው። ከእኔ ጋር የአርተፊሻል ኢንቴለጀንሱ ኢንጂነር አስፈታው አባይ አብሮኛል። እናንተም ከኔ ጋር አብራችሁን ይቆዩ። ይህን ፕሮግራም አስቤስ አበቃ ወደ ስቱዲዮ ለመግባት ከጥቂት ደቂቃዎች በፊት ለመሆኑ ትግራይ በዓለም አቀፍ መገናኛ ብዙሃን አውታሮች አይንና ጆሮ ምን ያህል መቃኘቷን መረጃዎችን ለመፈተሽ እና በርብሬ ለናንተ ለማድረስ ሞክሬ ነበር። ትግራይን በተመለከተ ለረጅም ወራት ዝምታን ሰንቀው የከራረሙት የዓለም የመገናኛ ብዙሃን አውታሮች ዝምታቸው የተሰበረ ይመስላል። ለማሳያነት ያህል ለአብነት ትልቁ የመገናኛ ብዙሃን አውታር ቢቢሲ ሰባት፣ አልጀዚራ ስድስት ኤቢሲ አራት፣ ፎሎዊን ፓሊስ የሚባል መጋዚን አራት፣ ዘስታር ኦንላይን አራት፣ ያሁ ኢንተርቴይንመንት አራት፣ ኢንተርናሽናል ቢዝነስ ታይምስ የሚባል ሶስት፣ ዲጂታል ጆርናል ሶስት፣ ዩኤን ኒውስ ሁለት፣ ፎርብስ ሳይቀር ሁለት፣ በአጠቃላይ ባለፉት አምስት ቀናት ግድም ወደ አርባ የሚጠጉ የዜናና የወቅታዊ ጉዳዮች ተዘግበዋል። ዘለግ ዘለግ ያሉ አርቲክሎችም ተጽፈዋል። በእርግጥ ትግራይን አስመልክተው ያላሉት ነገር የለም። በእርግጥም ዝምታቸው የተሰበረ ይመስላል። በእርግጥም ትግራይን በተመለከተ ያላሉት ነገር የለም። አሳዛኙ ሁነት ግን የእነሱ ዝምታ የተሰበረውና የሚሰበረው የትግራውት ቅስም መሰበር ሲጀምር ነው። ሁሌም እንዲህ ነው። ጠቅለል ሲል ትግራይ ውስጥ በተፈጠረው ይሄ ፓወር ስትራግል የስልጣን ግብ ግብና ቁርቁስ እርሱን ብለው ይጀምሩና ከዛማ ማንከልካ ያላቸው እንዳሰኛቸው ይተነቱልልናል። ድሮስ ቢሆን ባለቤቱ ያቀለለው አሞሌ ይባል የለ። ይህም ሲያንሰን ነው። መችቶ እስኪነጋ ድረስ ስለ ህብረታችን ስለ አርበኝነታችን ስለ ጀግንነታችን አውርተው የማይጠግቡት የዓለም አቀፍ መገናኛ ብዙሃን አውታሮች ትግራይ ውስጥ በተፈጠረው የፖለቲካ ሽኩቻ አስመልክተው የሚጽፉት ጽሁፍ ለመንገር ይከብደኛል ከሰደበኝ ይልቅ መሰደቤን የነገረኝ ያሳምመኛል ይባል የለም። እስቲ ይሁና ብዬ ማለፉን መርጫለሁኝ። ለዚህ ዓለም አቀፍ ውርደት የዳረጋችሁን ሁሉ ደግሜ ነው የምናገረው፣ በእርግጥም የእጃችሁን አትጡ። ከሁሉም አንድ የሚደንቀኝ ጉዳይ አለ። ተወልደን ያደግባት ክልል በእምነት የበለጸገች ክልል መሆኗን ምስክር አያሻውም። ምክንያቱም አክሱም ጽዮን፣ አድባረ ገዳማት፣ ጥንተ ታሪክና አብርሃ ዋጽብሃ ገዳም ሲታሰብ የንጉስ ሳይዛናና የንጉስ ኢዛና ታሪክ ልብ ይለዋል። በሌላ ወገን ደግሞ ያል ነጃሺ መስጊድ ሲታሰብ የእስልምና አስተምህሮ ማጣጣም በተገባ ነበር። ትግራይ በመከባበር ላይ የተመሰረቱ የአንጋፋ እምነት ተቋማት ክልል ናት። እየሆነ ያለው ነገር ግን ሌላ መልክ ነው። ሆኖም ከቀደምት አባቶቻችን ከንጉስ ኢዛናና ከንጉስ ሳየዛና ወይም ደግሞ በሌላ ጠራር ከአብርሃና ዋጽብሃ የፓወር ስትራግል ፖሊቲክስ ሚስጥር መማር ነበረብን ብያምናለሁ። ይህ የግል እምነቴ ነው። ወላጅ አባታቸው ንጉስ ታይዘር በእድሜ ገፍቶ ሲያልፍ ከአብርሃ ዋጽብሃ ገዳም አካባቢ ከአይባ ጉለ የምትወለደው የንግስት ሶፊያ መንታ ልጆች ማለትም ወንድማማቾቹ ንጉስ ኢዛናና ንጉስ ሳየዛና የወላጅ አባታቸው ስሮ ንግስና በእጅ ለማስገባት እንዳሁኖቹ የትግራይ ፖለቲከኞች በእርግጥም ንጉስ ኢዛናና ንጉስ ሳየዛና እንደዛ አይነት ፖለቲካል ስክራን ውስጥ አልገቡም ነበር እንጂ መግባት ቢፈልጉማ ኖሮ ወላዳ አባታቸው ንጉስ ታይዘር ስልጣኑ ለኔ ነው የሰጠኝ፣ ለኔ ነው የሰጠኝ ብለው ፓወር ስትራግል ውስጥ ይገቡ ነበር። በእርግጥም ልክ እንደ ትግራይ ፖለቲከኞች ፓወር ስትራግል አላሳሰባቸውም። ትግራይን በጋራ ንምራት ሰሚል ስነ መለኮታዊ የሚመስል ድንቅ ፖለቲካዊ አስተምህሮ በስተቀር በአንጻሩ ግን፣ የትግራይ ፖለቲከኞች ለዚህ ክብር አልታደላቸውምና የራሳችሁን ፖለቲካዊ ስብዕና አራክሳችሁ ስታበቁ ትግራዋይንም እንደ ህዝብ አጎንብሶና ቀርቅሮ እንዲሄድና የታሪካዊ ደመኞቹ መሳለቂያ እንዲሆን አድርጋቸዋልና ደግሜ ነው የምናገረው፣ የእጃችሁን አትጡ። ታላቁ መጽሐፍ ቅዱስ እንደሚለንም

ይላል። ወደ አማርኛ ስንመልሰው ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ውቀሰው ነው የሚለው። ቢሰማህ ወንድምህን እንደ ገንዘብህ ታተርፈዋለህ አለ ይላል። እመለስበታለሁ አለው። አብራችሁ ይቆዩ። ቀደም ብዬ በመግቢያዬ ዝርዝሩን እንዳቀረብኩላችሁ ከአርባዎቹ የዜናና ወቅታዊ ጉዳዮች ሀተታዎች መካከል የፎሬን ፖሊሲው ጋዜጠኛ አዚም ኢብራሂም የጻፉትን ትንሽ ልሂድበት። አርዕስቱ እንዲህ ይላል። ትግራይ ኒድስ ጀስቲስ ፎር ፒስ ቱ ሃልድ ይላል። ትግራይ ሰላም ታገኝ ዘንድ ፍትህን ትሻለች በሚል አርዕስት ጋዜጠኛ አዚም ኢብራሂም ልብን የሚነካ ባለስምንት ገጽ የትግራዎትን ጦርነት ትርክት ነው ትላንት ያስነበበን ለዛውም ከአንድ ቀን በፊት በተጻፈ ትኩስ አተታ። የጽሑፉ ዘውግ ሽሙጥና ስላቅ ያለበት አይነት መስሎ ነው የተሰማኝ። Tigrayan's power struggle in the war forgotten ሪጅን ይለዋል ሲጀምር ራሱ ትግራውት የጦርነትን ቁስል ዘንግተው የስልጣን ቁርቁስ ውስጥ ተዘፍቀዋል የማለት ያህል ነው ቁስላቸውን ላስታውሳችሁ የሚል ስላቅ ያለበት መሰለኝ እውነት ብለሃል ጋዜጠኛ አዚም ኢብራሂም መልዕክቱ አድሬስ የተደረገው ለዓለም አቀፉ ማህበረሰብ በተለይም ምዕራባውያኑን ኢላማ ያደረገ ድንቅ ጽሑፍ ነበር። የጋዜጠኛ አዚም ኢብራሂም ይህ አጻጻፍ ራሱ ይደንቃል፣ ይገርማል። እንዲሁ ሲጽፍ ራሱ እኔ በውስጥ ያስበው ነበርና ምን ነው ምን ነው ብሎ እንደ ማማረር ያደርገውና የኮምፒውተሩ የቃላት ቁልፎችን የትግራውትን ህመም እየፈለፈሉ የሚያፈሱት መስሎ ተሰማኝና ጋዜጠኛውን በምናቤ አስበው ጀመር። ከአረፍተ ነገሮቹ መካከል አንዷን ሐረግ ልምዘዝና እንደወረደች ላቅርብላችሁ ኮንፍሊክት ኢን ዩክሬይን ኤንድ ጌዛ!

ቼንጅ ይላል። ይህ አባባል ወደ አማርኛ ስንመልሰው የዩክሬንና የጋዛ ግጭት በትግራይ ችግር አፈታት ላይ ወይም ጉዳይ እንዲያዘግምና ጥላ እንዲያጠላበት የራሱን አስተዋጽኦ አሳርፈዋል ይላል። ምዕራባውያኑ እርዳታቸውን ሙሉ በሙሉ ባያቋረጡም እንኳ በትግራይ ጉዳይ ላይ በተፈጸመው ወንጀል ምክንያት የተሟላ ምርመራ ተደርጎ ተጠያቂነት እንዳይኖር ያሳዩት ዳተኝነት ሊቀየር ይገባል ሲል ጋዜጠኛ አዚም ኢብራሂም በርካታ ታላላቅ መንግስታትና በዲፕሎማቲክ ማህበረሰብ ዘንድ ተነባቢ በሆነው የፎሬን አፌርስ መጽሔት አምድ ጽፎ ስቱዲዮ ከመግባቴ ኦልሞስት ከአንድ ቀን በፊት ነበር ለንባብ ያበቃው። ይገርማል፣ እኛ እርስ በርስ ስንናከስ እነዚህ ሰዎች ምን ነካቸው ብለው የሚጽፉ ሰዎችም ኖረዋል። ጋዜጠኛ አዚዝ ኢብራሂም ሪሊ ዩ አር ቬሪ ብለስድ እንዳንተ አይነት ሰው አንጣ። ዛሬ ተጠፋፍተን ቆይተን ስለነበር እንደው ለእርቅ እና ለድርድር የሆነች ዘንድ እንደ መግቢያ ብዬ ነው አጠር ያለች ፕሮግራም ያዘጋጀሁት። ስለዚህ አዘጋጁ፣ የቀድሞ የሚዳዳስ አዘጋጁ ታደሰ ሚዛን ተካ ነበርኩ። ከአሜሪካ ዋሽንግተን ስቴትስ አብራችሁኝ ስለቆያችሁ አመሰግናለሁ።